በቅድሚያ ቢኒ ያፌት ፈትቶት እንግዲህ ወደ ነዳጊ ቤት እንዲሄድ ተደርጎ ነፃ ወጥቶ ስላየ ነው። በዚህ አጋጣሚ ቢኒ በመውጣቱ እየተደሰታችሁ ቪዲዮን ላይክ በማድረግ እንድትጀምሩት በትህትና እንጠይቃለን። ናታል እና ያፌት እንግዲህ ፊት ለፊት ተፋጠጡ። ይሄው ምንም ያላሰቡት ነገር ነው። ናታል ድክመቱን እንግዲህ ከወደታች ሁኜ ድክመቴ ስለደከም ያፌትን ማሸነፍ ስላልቻልኩኝ፣ ወደ ላይ ሁኜ ከሱ ተቀናቃኞች ጋራ ራው እየሰራው እሱን ማሸነፍ አለብኝ ብሎ ለበቀል የተነሳ እስከሚመስል ድረስ ነበረ የሄደው። እንግዲህ ወይዘሮ ዳያራ እናት እንግዲህ ቀጥረው ሲጠይቁት ማንኛውንም ስራ እሰራለሁ ብሎ ሲያበቃ ግን ወንጀል የሌለው ስራ ብሰራ ደስ ይለኛል፣ እህቴ እንዳታዝንብኝ ሲል ሁሉንም ስራ እሰራለሁ ብለኸኝ የለም እንዴ ሲባል እንግዲህ ያን ስራ ያለማስራት እንግዲህ የፈለገው እንግዲህ ያፌት ጋር እኩል ሆኖ የበላይ ሆኖ ለመደራደር ስላሰበ ነው። ያፌት ግን እዚህ ቦታ ላይ ናታልን አገኘዋለሁ ብሎ አላሰበም። ሲያየው በጣም ነው የደነገጠው። እሱ ስልክ እያወራ ስለ እነ ህዊ ነበር ሲናገር የነበረው እነ ህዊ እያስቸገረች ነው ቶቶሎ ሽንት ቤት ልሂድ እያለች ነው እያለ ታሪኩ እየነገረው ለማንኛውም ተጠንቀቁ፣ አይናችሁን ከሷ እነሱ ላይ እንዳትነቅሉ። ቀጣይ ደግሞ ሌላ ከስተመር ሲጠይቀን ሌሎች ደግሞ እንድንልካቸው እያለ ሲያወራ እኔም መሰለኝ የምትፈልገኝ ብሎ ናቲ ሲናገረው፣ ይሄ ድምፅ ይሄ ድምፅ ማን ነው አለ ያፌት። ደንግጦ ዘወር ሲል ግን ያፌትና ናታል በአንድ ቦታ ላይ ተፋጠጡ። ኤፍራታዬ ደግሞ ያፌት ባለፈው አጠቷት ከቤት ተናዶ በአጋጣሚ ወጥቶ ነበር። እሷ ደግሞ የምግብ ዝግጅት አዘጋጅታ ዛሬ ቆንጆ እራት አዘጋጅቼልሃለሁ ያፌት ብሎ ሲገባ ያፌት ደግሞ ወኔውን ሙሉ ለሙሉ አሟልቶ የት ነበርሽ አትሸውጂ፣ የት ነበር ሲላት ሱፐርማርኬት እኮ ሊጅር ሱፐርማርኬት አልነበርሽም ብሎ አፍጠጦ ሲይዛት እሷን በንዴት በቃ ጨርሰኝ፣ ከዚህ ወደ አስወግደኝ፣ ህይወቴ መራኛለች፣ ከአንተ ጋር መኖርም አልፈልግም ስትል እንግዲህ ያኔ የቀረበችውን ሰሃን ሁሉ ስብርብሩን ስታወጣበት የኔ ንግሥት ተረጋጊ እያለ እንደገና ተንቦቀቦቀ። እንግዲህ ፅዮን ቢንዬ ደግሞ ከዚህ ስንት ላይ ሲያየው እንግዲህ ታሪኩ የያፌት አክስትህሊ ነው እንደዚህ ያደረገው ሲሉት ከቦታው ድረስ ሄዶ እንግዲህ አስለቀቀውና ታሪኩ ቢኒን ወስዳችሁ ከቤቱ በር ላይ ወሩሩት ሲል ምንም አታደረገውም እንዴ? አለ አቤል ምን እንዳደርገው ትፈልጋለህ? ምንም አላደርገውም። ታሪኩም ቃ ምንም ሳ ያደርገው ነው እንዴ ሲለው አሁን ሁላችሁ ሚዲያዎች እኛ ላይ ትኩረት ስለሰጡ በዚህ ሰዓት ምንም አይነት ውሳኔ መውሰድ አልችልም፣ በቢኒ ላይ ሌላ ጊዜ እናካሂደዋለን። ለአሁኑ ግን ቤቱ በር ላይ ወስዳችሁ ወሩሩት ሲል እንግዲህ አስተላለፈ። በዚህ ሰዓት ደግሞ እንዴት ታግተዋለህ? ማን አዞህ ነው ብሎ አቤልን ሲጠይቀው አንተን ከእስር ቤት ሳሳስር ሰምቼ እንዴት እንዲህ ያደርግሃል ብዬ ለአንተ በቀል ብዬ ነው ሲለው ምን አገባ በእኔ ስራ ጥልቅ አትበላ አላልኩም እንዴ? ሲል ነበር ያለው። ከዛ ምበሩ ላይ ሲወረውረው እንግዲህ እንደምንም ራሱን ተቻችሎ ተንፋቆ ከነዳግም በር ላይ ሲገባ ዳግም ደግሞ ድንገት ብድግ ሲል ከናቱ አጠገብ እዛ ወርቆ ሲያገኘው ያለ የሌለውን ሀይል አንስቶ አጎቴ አጎቴ ብሎ እንደ ምንም አድርጎ ሶፋ ላይ ያስቀመጠው። ጽዮን ደግሞ ድንገት እስኪ ገኒዬን ጠፋሁባት ገነት ልያት ብላ ስትሄድ ቢኒ ነዛ ታገኘዋለች። ቢኒዬ ብላ ስትል አትንኪኛንች ቆሻሻ አልፈልግሽም ከዚህ በኋላ ዓይንሽን ላየው አልፈልግም ሲላደነገጠች ማመናቃታት ምክንያቱም እሱ እሷናት አንተን አትፈልግህም እያስገደድካት ነው አሰቃየው ብላኛለች እያለ አቤል ዋሽቶት ነበር። ያን ፎቶ ሁላ ግራፍ ደግሞ ያት የኔ ንግስት ከኔጋ እንዴት ብላ እንደተነሳች ሳይሆን እያለ ስለነበረ ያን ነገር አስታውሶ አልፈልግሽም ከዚህ በኋላ በፍጹም ብሎ ያላትን አስታውሳ ነው። ሰላም ውድ የቻናል ተከታታዮች እንደምን አላችሁ፣ ሰላማችሁ በያላችሁበት ይብዛል። ለቻናል አዲስ የሆናችሁ ሰብስክራይ፣ ላይክ፣ ሼር እያደረጋችሁ የምታበረታቱ ደግሞ ላይክ፣ ሼር የምታደረጉ ከልብ ከልብ ነው የማመሰግነው። ተወዳጁና አስተማሪው የሐረግ ድራማ አሁንም ቀጥሏል። እንግዲህ ናታል ወደ ወይዘሮ ያራ እናት ቤት ሲሄድ እንግዲህ ያጋጠመው አለባበሱንም ቀይሮ ነበረ እየፈነጠዘ ይሄደው ከሄደ በኋላም ስራውን እንግዲህ ሲሰማ የፈለገውን ነገር እንትንም ያፌት ግን ኤፍራታን ሲጥ አድርጎ ሊበላት ሊገላት እንደነበረ ያየነበት ነው። እንዲሁም ያቤልንም ያፌት ሲጥ አድርጎ አንገቱን ነበር ያነቀው። ያም ሆነ ይህ እንግዲህ ከዛ በኋላ ያፌት እንግዲህ እንደዛ ብሎ በጣም ደነገጠ። ናታልን ሲያው እንግዲህ ቢኒም ከነዳ ግንባር ላይ ሲጥለውስስ እንደምንም ብሎ ራሱን ተቻችሎ ድንገት ወደላይ ሄደና ገንዬ እባክሽ ንቂ፣ እኔ ምንም አንሆንኩ፣ ምን ሆና ነው ገንዬ እያለ ስጠይቀው፣ እናቴ እኮ አንተ ሞተሃል ሲባል እኮ በጣም ተደናግጣ፣ አሁን አትበላም፣ አጠጣም፣ አታውቅም፣ አትራመድም፣ እንደዚህ ሁናለች ሲል፣ በእናትሽ እያለ እኔ ደህና ነኝ ሲላት፣ እያየች እንባዋን ገንዬ፣ ቢንን እያየች እንባዋን ታረግፈዋለች። በጣም በሚያሳዝን አረ፣ አንድ ጊዜ ቀጥ ብለሽ የሆነውና የተፈጠረውን ንገሪኝ። እኔ ደህና ነኝ አላት ማለት ነው። እንግዲህ ቢኒ ፅዮንን ለማገኘት እወዳታለሁኝ እና ፈቅራታለሁ እሱን አግተህ አሰቃይልኝ ያለችው ነበር የመሰለው። ቢኒ ቢኒ በደንብ አልተረዳትም እንጂ ፅዮን በጣም አፍቃሪውና የምትወደው ወዳጁ ነው። እሱን ለመፈለግ ያልሄደችበት ቦታ የላትም። ብዙ ነገር ሆናለች ግን ያንን ሚስጥርም ያልነገረችው የወንድሟን እና ያፌት ያፌት ለወንድሟና ለኤፍራታ ያለውን ግንኙነት ምንድነው በምን ጥላቻ ተነስቶ ነው ወንድሜን የሚያስ ስቃየ ወይንም ኤፍራታን ብሎ ያፌትን ጉዳይ ለማወቅ ስትል ሄደችበትን ለቢኒ አለማማከሯ ነው። ስለዚህ ቢኒ ደግሞ ይሄን ልትረዳት አለብህ ማለት ነው፣ ቀስ ብለህ መረዳት አለብህ ምንም እሱ አቤልን በፍጹም እንደማትወደው እንደማታፈቅረው ያውቃል። አውቆ እንደሆነ ደግሞ ዳግም ደግሞ ሁሉን ነገር ስለምታቅ ደግሞ እውነታውን ሁሉንም ነገር ለነሱ ለቢኒ አስረድተ ጽዮንና ዳግን እንዲገናኙ ማድረግ እንዳለበት ነው። ምን ነው ናታል እንግዲህ ያፌትን ለመበቀል እንደሆነ ያንን ስራ ነው እንግዲህ የፈለገው። ግን ቢኒን በፍጹም ቦታ አልሰጠውም ነበረ አሁን ግን ቢኒ ናታልን ከዚህ በኋላ አንድ ነገር ቢደርስብኝ እኮ ምንም ከጎኔ አልሆንክልኝም ሲል የጓደኝነታቸው ነገር በጣም እንዳይሻክር እንፈራለን። ሆኖም ግን አሁን በናታል አለባበስ ደግሞ ቤዛ በጣም ግርሞት። እንዴ ደግሞ በየቀኑ አዳዲስ ነገር እየፈጠርክ ነው አለች። ምን የሚሉት አለባበስ ነው ሲል፣ አይ አሁን እኮ ቢኒን እያስፈለግኩ ስለሆነ ለየት ብዬ ለሰዎች ልቅረብ ብዬ ነው። ለቢኒ ነው ብሎ ነው የነገራት እንጂ ለቢኒ ብሎ አይደለም። ቢኒ ጠፍቷል እኮ እሱን እየፈለግኩ እኮ ነው አላት። ማንነቴን ለመቀረስ ለመቀየር ብዬ ነው አላት። እሺ አለች ቤዛ ደግሞ እንግዲህ ፅዮንን ከቤት ከሄደች በኋላ በጣም የጠጣችና እየመዘቀች እየሞዘቀች አልጋ ላይ እየጨፈረች ነበር እና ይቺ ልጅ ምን ሆና ነው ብላ ሄዳ ፅዮንን ስጠይቃት ፅዮን ደግሞ ቢኒኮ አልፈልግሽም አለኝ እያለች ስትላት ኧረ ቢኒ ተፈታ እንዴ አለቻት ቢኒ ተፈቶ ነገ ንጌ ቤት አግኝቼው ነበር ከፊ ከፊቴ ፈጽሞ አልፈልግሽም ስላለኝ ከዚህ በኋላ ራሴን ማስደሰት ብቻ ነው ያለብኝ፣ እያለች ስትል እያባበለች ጭኗ ላይ አስተኝታ አይዞሽ፣ ተረጋጊ እያለች ነበረ እንትን እናት አለም እንግዲህ ስራውን ሄዶ ከሴትዮዋ ጋር የሰጠችውን ስራ አከናውኖ ከጨረሰ በኋላ ወደ ዲያራና ሲሄድ በጣም ጎበዝ ነህ፣ በዚህ ፍጥነት ይህን ስራ ትሰራዋለህ ብዬ አላሰብኩም ነበር። በጣም ጎበዝ ነህ። ወደፊት ደግሞ አሁን ያቀሩትን ጨርሳቸውና ብዙ ቦታ ማሳይህ፣ ቦታዎች መክተቦች አሉኝ። ግን ይቅርታ አድርጎልኝና በቤት ውስጥ ለምንድን ነው የሚሰሩት? ብሎ ሲል፣ አይ ጥሩ ነው። በቤት ውስጥ ማንም ሊያውቀኝ አይችልም። ቤቴ ደግሞ ማንነቱ አማናው የተጠበቀ ነው። እያንዳንዱ ክፍል ደግሞ የተለየ ነገር አለው። ቀስ በቀስ ስንላመድ አሳይሃለሁኝ። ስለዚህ በጣም ጎበዝና አድንቅ ያለው ሲሉት በጣም ተደሰተ። ከዛም በኋላ እሺ ጨርሼ እመጣለሁ አለ። ከዛ ቤት ሂዶ በሉ ቻው ብሎ ወደ ላይ ሲል፣ አሁን ልጅቷን ለማውራት ነው ቻው ብለህ የምትሄደን አለችው። ቤዚ ቤዚ፣ አሁን ሉሊትም እታያቸው ቤዚ እየጠርግ ይበሉን ያለሁን ልጅ ከዛ በኋላ ስትላት፣ ዝም በይ ደሞ አንቺማ ማን ያምንሻል? ምን አንቺ ደግሞ ሉሊት ለእኔ ልኮኝ እጄ እንደዚህ እንደሆነ ስላየሽ ነው ቆይታ ያለሽ እስካሁን፣ የትና የት እንደምደርስ አታውቂኝም ነበር አሳይሽ ነበር እያለች ቀለደች፣ ባት ማለት ነው። ከዛ ሱም እንግዲህ ወደ ላይ የስራ ጉዳይ ስልክ ነው የማነሳው፣ ስለ ልጅቷ አትበይኝ እያለስ ብሎ ሲያበቃ እንግዲህ ግን ፂወን በጣም ተጸጸታ አልቅሳለች። በጣም መጠጥና ሙዚቃ እያረገች በጣም ያበሳጫል። እንግዲህ ወንድሟ ወደዚህ ስራ መግባት አልችም ከዛ እንግዲህ እንትና ደግሞ ሂዊ ደግሞ ከዛ እንግዲህ ተገዳ ሂዳ ወንዶችን ይዛ እንድትተኛ እየተገደደች ብዙ ጊዜ ለማምለጥ እየፈለገች ሽንት ቤት እያለች እየጠየቀች ነበረ። ሆኖም አንደኛዋ ግን ጠጋ ብላ ለከስተመሩ ሰውዬ እባክህ ተገድጄ ነው እንጂ ወድጄ አይደለም ይህን ነገር ማደርገውና አስጠፋኝ ስትል ሹክ አለችው። እሱም ችግር የለም አይዞች ከኔ ጋር ይዘች ከገባች በኋላ እዛ እንግዲህ በምን አይነት መንገድ ሊያወጣቸውን ባይችልም ፍቃደኛ ሆኖላቸዋል ማለት ነው። ታሪኩ ግን አይኑን ከህዊ ጋር እንደተከለ ነው እየተቀሳቀሰ ነበረ የሚከተላት። በዛን ጊዜ እያስመሰለችም የግድ እየሆነች ከወጣችበት ከገባችበት ለመውጣት ታስመስልም ነበረ። እና እንግዲህ ቱያፌትም እንግዲህ እዛ ብቻውን እንግዲህ ጭር ካለ ጫካ፣ ባዶ ሜዳ ላይ ነበር የተቀጣጠሩትና እዛ ጋር ሲገናኙ ያፌት በጣም ነው የተናደደው የደነገጠው የደነገጠው ማለት ነው እንግዲህ በተለይ ያፌት አንድ የሆነ ነገር ሊሄድ ነው ኤፍራታ ይቅና ብለሽኝ ሲላት እኔስ እንደውም አንተ ስትመለስ ራሴን ሲጣር በጠብቅ ደስ ይለኛ ስትለው ተንጄን የንግስት አንዳንድ ጊዜ እንደሱ ስትኝ ይከፋኛል። ጥለሽኝ እኮ የምትሄጂ እየመሰለኝ ነው ስለምወድ ስለማፈቅርሽ እኮ ነው ሲል ይናግራታል። ከዛም በጣም ተበሳጨች ተናደደች። ጭራሽ አሁን ከናታል ጋር ያለውን ግንኙነት ስትሰማ ምን ልትል ነው ኤፍራታ የሚለው ከባድ ነገር ነው። አሁን በዚህኛው ንዴት ተናዳ ዶክተሩን ቀጠሮ እንግዲህ ከዚህ በኋላ እንዳት ወጪ ስላላት በምን አይነት መንገድ ወታ ልታደርግ ትችላለች፣ ወይንስ ልትተወው ነው የሚለው ማሳሳቢ ነው። እንግዲህ ያፌት እንግዲህ ከዚህ በኋላ ያፌት ናታል እንግዲህ ያፌት ከዚህ በኋላ እኔን ይፈራኛል። የራሱ የበላይ ተቀናቃኝ ሆኜ በመምጣቴ እኮራለሁ ብሎ እልክ በቀል ይዞ ነው እዚህ ስራ የገባው እንጂ ወዶትና ፈቅዶት ወይንም ገንዘብ ፈልጎበት አይደለም። ከዚህ በኋላም ያፌት እኔ የምሰራውን ስራ እሱ ሰራው ማለት ነው። ከዚህ በኋላ እንግዲህ እኔንም ያ ያስፈራኛል ብሎ እንግዲህ ያከብረዋል ማለት ነው። በጣም የሚፈራው እስከ ዛሬ የበታች አድርጎት ነበረ፣ እንደፈለገ የሚጫወትበት ከዚህ በኋላ ግን የራሱን ኤፍራታንም የማስመለስ እድል ይኖረዋል ብለን እናስባለን። በጣም ጥሩ ነ መንገድ ሄዷል። በፊት ፈርተን ነበር መጥፎ ወጥ መድገባ ብለን ነበር። ሆኖም ግን አሁን ኤፍራታን ወደ እጁ የሚያዞርበትና የሚያመጣበት እድል አግኝቷል። ያፌት እንግዲህ ዘወር ሲል ናታልን እያየው ነው እንግዲህ ያለቀው ከዛ እውነት ተቀናቃኝ ግሩፖቹ ጋራ እንግዲህ እነዚህ ተቀናቃኝ ግሩፖች ያፌትን የማይወዱት ግሩፖች ስለሆኑ ከነሱ ጋር ሆኖ ሊያጠቃኝ ነው ብሎ ስለሚያስብ ከዚህ በኋላ ናታልንም በመልካም ነገር ይቀርበዋል ብለን እናስባለን። በጣም በሚገርም ሁኔታ ስለዚህ ቢኒም እንግዲህ ፈጣሪ በደም ገንየም በሱ ምክንያት እንደዚህ ሁና ከምትቀር ፈጣሪ ያድናትና ሁሉም ነገር እንደሆነ ወደ ነበረበት ቢመለስ ፂወንንም ይቅርታ ቢደራረቡ ደስ ይለናል። በዚህ እሰናበታችኋለሁኝ።